የፋኑ ኃይሎች የኮማንዶ መንገድ መሪ ነበር ባሉት የጸጥታ ዘርፍ አመራር ላይ እርምጃ ወስደዋል። አመራሩ ከእነ አጃቢዎቹ እርምጃ የተወሰደበት ሲሆን ኦፕሬሽኑ በበአዴን ብልጽግና አመራሮች ዘንድ ከፍተኛ ድንጋጤ ፈጥረዋል። በጎንደር ጋይንት በድሮን ጥቃቱ ማግስት ከፍ ያለ ወታደራዊ እንቅስቃሴ ታይተዋል። የጋይንቱን ወታደራዊ ፍጥጫ ጨምሮ ዝርዝር የግንባር መረጃዎች ተሰናድተዋል። ላሊበላ የገባው የጦር አንቶኖቭና እጅ የሰጡ ወታደራዊ አዛዦች በወሎ ቤት አማራ የቀጠለውን ውጊያ የተለያየ ገጽታ ያሳዩ ሆነዋል። የሲቪል አውሮፕላን ማረፊያዎች ወታደራዊ አንቶኖቦችን በማስተናገድ ላይ ናቸው። ለማዋጋት የሚገቡ አዋጊዎችና ተዋጊዎችም ለፋኖ እጅ መስጠታቸውን ቀጥለዋል። በወሎ ቤት አማራ የቀጠለው ውጊያ ሌላኛው መረጃችን ነው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አስቸኳይ ላለው ስብሰባ መቀመጡ ተሰምተዋል። ስብሰባው የብልጽግና አገዛዝና የአስመራው መንግስት ጦርነት አይቀሬ ነው የሚሉ ድምፆች ከወትሮ ከፍ ብለው እየተሰሙ ባለበት በዚህ ጊዜ መካሄዱ ትኩረት ስቧል። በመረጃ ትንታኔያችን ቃኝተነዋል። በሌላ በኩል የአስመራው መንግስት ደጋፊዎችና ፕሮፓጋንዳ ልሳናት የኤርትራ ጦር በተጠንቀቅ ነው በሚል ሜካናይዝድ ጦራቸውን በየማህበራዊ ሚዲያው በምስልና ፎቶ በማጋራት ላይ ናቸው። የብልጽግና ደጋፊዎች በበኩላቸው የድሮን ምስሎችን እያጋሩ ነው። በዚህ ውጥረት ውስጥ አስመራና ኢሳያስ የቀውስ ኢላማ ውስጥ ገብተዋል የሚል ትንተና ብልጽግና በሌላኛው ልሳኑ በኩል ይዞ ወጥቷል። ሆርን ሪቪው አዲስ ያወጣውን ትንታኔ በዜናችን ዳስነዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኑ ኃይሎች የኮማንዶ መንገድ መሪ ነበር ባሉት የጸጥታ ዘርፍ አመራር ላይ እርምጃ መውሰዳቸውን አስታወቁ። አመራሩ ከነ አጃቢዎቹ እርምጃ እንደተወሰደበት ነው የገለጹት። አፋት ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር የፋኖ ኃይሎች ወታደራዊ የመረጃ ክትትል በማድረግ የሸዋ ሮቢት ከተማ የጸጥታ ዘርፍ ኃላፊን ከነ ሶስት አጃቢዎቹ በተኩስ ልውውጥ እርምጃ መውሰዱን አስታውቋል። ዛሬ ጥቅምት 14 ቀን 2018 ከጠዋቱ አንድ ሰዓት ተኩል ላይ በሰራው ልዩ ወታደራዊ ኦፕሬሽን የሸዋ ሮቢት ከተማ አስተዳደር ጸጥታና ደህንነት ኃላፊ በመሆን በይፋት ቀጠና ለሚንቀሳቀሰው የብልጽግና ኮማንዶ መንገድ መሪ በመሆን ሲያገለግል ነበር ባለው አቶ ለማ ወንዳ ፈራውና ሶስት አጃቢዎቹ ላይ እርምጃ የወሰደ ሲሆን ከተማው ድረስ ዘልቆ በመግባት በተወሰደው ልዩ ዘመቻ ሌሎች ሚሊሻዎችም ሞትና ቁስለኛ እንደሆኑ ኮሩ ገልጸዋል። በሸዋ አብዛኞቹ ቀጠናዎች የብልጽግና ሰራዊት አየር ወለድና ኮማንዶ ጦሩን ያሰማራ ሲሆን ለኮማንዶ አባላቱ መንገድ መሪ በመሆን ከሚያገለግሉ አመራሮች በተጨማሪ በከተሞች ምርጥ አምሳ የተባለ አደረጃጀት በመፍጠር የእጀባና የልዩ ጥበቃ ስራዎችን እንደሚሰሩ ይታወቃል። የፋኖ ኃይሎች በዛሬው ዕለት የወሰዱት እርምጃ ለብልጽግና ኮማንዶዎች መንገድ የሚመሩና በከተማ የልዩ ጥበቃና እጀባ በሚሰሩ ላይ እንደሆነ ከግንባር የተገኘው መረጃ ያሳያል። ከሁለት ቀናት በፊት አፋድ ሸዋ ጠቅላይ ግዛት እዝ ያጼ አምደ ጽዮን ኮር የፋኖ ኃይሎች ወደ ሸዋሮቢት ከተማ በመግባት በኮማንዶ ሰራዊቱ ካምፕ ላይ ጉዳት ማድረሳቸው ይታወሳል። በአርባ ስምንት ሰዓታት ልዩነት ይህ ኦፕሬሽን መሰራቱ በሸዋሮቢት ከተማ ከፍተኛ ድንጋጤ ፈጥረዋል። በሌላ የግንባር መረጃ በገኝታ አውራጃ ዛጎሽ ከተማ በትናንትና ሁለት የድሮን ጥቃት ከተፈጸመ በኋላ አዳሩን በርካታ የብልጽግና ጥምር ጦር ወደ ከተማው ለማስገባት ወታደራዊ እንቅስቃሴ የታየ ቢሆንም የፋኖ ኃይሎች ለከበ የገባውን ሰራዊት እንደቆረጡት አፋር ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አስታውቋል። አዳሩም በርካታ ሰራዊት ያስገባው የብልጽግና ጥምር ጦር በፋኖ ኃይሎች እጅ የምትገኘውን ዛጎች ከተማን ለመቆጣጠር ያደረገው ጥረት በፋኖ የቆረጣና መልሶ ከበባ እንዳልተሳካ ታውቋል። የዜና እስከጠናቀረበት ሰዓት ድረስ ወታደራዊ ፍጥጫው እንደቀጠለ ሲሆን፣ ከተማዋን ለማስከበርና መልሶ ለመቆጣጠር ከባድ የሚባል ውጊያ ሊቀሰቀስ እንደሚችል ግን ተሰግቷል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ጠዋት አስቸኳይ ላለው ስብሰባ መቀመጡ ተሰምቷል። ስብሰባው አብይ አህመድ ከመሯቸው ከተከታታይ ወታደራዊና ፖለቲካዊ ሚኒስትራዊ ስብሰባዎች በኋላ የተጠራ ነው። የብልጽግና ፓርቲ መደበኛ የሆኑ የስራ አስፈጻሚ ስብሰባዎችን ማድረግ ካቆመ ሶስተኛ አመቱን ያስቆጠረ ቢሆንም ፓርቲውን እንደ ግል ንብረታቸው የሚቆጥሩት አብይ መደበኛ ባልሆነ መልኩ አልፎ አልፎም ቢሆን ሲሰበስቡት ይታያል። በዛሬው እለት የፓርቲው ስራ አስፈጻሚዎች አስቸኳይ በተባለ ስብሰባ የተገናኙ ሲሆን አብይ በይፋይ የማህበራዊ ትስስር ገጻቸው ላይ በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ ጀምረናል ሲሉ አስታውቀዋል። እንዲያም ሆኖ ስብሰባው የብልጽግና አገዛዝና የአስመራው መንግስታት ጦርነት አይቀሬ ነው የሚሉ ድምጾች ከወትረው ከፍ ብለው እየተሰሙ ባሉበት በዚህ ጊዜ መካሄዱ ትኩረት ስበዋል። አብይ ባለፉት ሁለት ሳምንታት ብቻ ሶስት ሚስጥራዊ የሚባሉ ስብሰባዎችን ማካሄዳቸውን የሚያወሱት የጉዳዩ ተከታታዮች በሚስጥር የተያ ያዙት እነዚህ ስብሰባዎች ውሳኔያቸውን በከፊል ለስራ አስፈጻሚው ለማሳወቅ አስቸኳይ የተባለው ስብሰባ እንደተጠራ ምልከታቸውን አጋርተዋል። የጦርነት ፖሊሲ ባለቤቱ ብልጽግና ድንበር ተሻጋሪ ጦርነት በማዋለድ ላይ ነው የሚለው አመለካከት ብዙዎች የሚጋሩት ሆኗል የሚሉት የጉዳዩ ተከታታዮች ጦርነቱን የሚመሩ ወታደራዊ አዛዦችና የጦርነቱ ፕሮፓጋንዳ ክንፍ የተባሉ ጀኔራሎች ጉዳዩን እንዲያስፈጽሙ ስለመመደባቸውም ወታደራዊ መረጃዎች ያሳያሉ። ባለፉት ሁለት ሳምንታት ሶስት ሚስጥራዊ ስብሰባዎች የተካሄዱ ሲሆን ሁለቱ በአራት ኪሎ አንደኛው ደግሞ በባሌ እንደሆነ ተጠቁመዋል። በአራት ኪሎ የተካሄዱት ሁለት ወታደራዊ ስብሰባዎች ሲሆኑ አንደኛው አብይ አህመድን ጨምሮ ጄኔራል ጻድቃን ገብረተንሳይና የአብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የተካተቱበት ስብሰባ አላማና ይዘትን ይመለከታል። ሁለተኛው ጠቅላይ ሚኒስትሩ ከራስ ገዟ ሶማሊላንድ ፕሬዚዳንት አብዲ ረህማን መሐመድ አብዲ ላሂ ጋር ያደረጉት ስብሰባና የሶማሊላንድ ብሔራዊ ጦር አዛዥ ሊማን ዩሱፍ ከፊልድ ማርሻል ብርሃኑ ጁላ ጋር ያደረጉት ወታደራዊ ውይይት እንደሆነ ይሄኛው ውይይትም በሚስጥር መያዙ ጉዳዩን ጂኦፖለቲካዊ ወታደራዊ ጉዳይ አድርጎታል። ሶስተኛው ሚስጥራዊ ስብሰባ ወደ ባሊ የተደረገው የቱሪዝም ጉብኝት የሚመስለው ለማጀቢያ ሴት ሚኒስትሮች የተገኙበት ነገር ግን የኦህዴድ የቀድሞ ባለስልጣናት እነጻድቃን እነ ጻድቃን የተገኙበት ከአራት ኪሎ ስብሰባ የቀጠለ እንደሆነ ተጠቁመዋል። ከነዚህ ስብሰባዎች ጎን ለጎን በአፋር ከፍተኛ ወታደራዊ አመራሮች የመከላከያ ወታደራዊ ካውንስል አባላት በከፊል የተገኙበት ስብሰባ መካሄዱም ተሰምተዋል። ሚስጥራዊ የሚባሉ ተከታታይ ስብሰባዎችን ያበዛው የብልጽግናው አገዛዝ ለድንበር ተሻጋሪው ጦርነት የ የሚያደርገው ወታደራዊና ፖለቲካዊ ዝግጅት ማሳያዎች ተደርገዋል። በተለመደው የምክር ቤት አሰራር የሀገሪቱ ርዕሰ ብሔር ፕሬዚዳንቱ በሁለቱ ምክር ቤቶች የጋራ ስብሰባ የአመቱን የመንግስትን እቅድ ካሳወቁ በኋላ በሳምንቱ ጠቅላይ ሚኒስተሩ ተገንተው በቀረበው እቅድ ዙሪያ ማብራሪያ በመስጠት የድጋፍ ሞሽን በማሰጠት እቅዱን የማጽደቅ የተለመደ አሰራር የነበረ ቢሆንም ጠቅላይ ሚኒስተር አብይ በፓርላማ ማብራሪያ መስጠት ከነበረባቸው በትንሹ በአስር ቀናት ዘግይተዋል። አብይ በፓርላማው ቀርበው ማብራሪያ መጀመሪያ ለመስጠት ይህንን ያክል ቀናት የዘገዩት ከአራት ኪሎ እስከ ባሌ፣ ከባሌ እስከ አፋር መካሄድ የነበረባቸው ሚስጥራዊ ወታደራዊ እና ፖለቲካዊ ስብሰባዎች በመኖራቸው እንደሆነም የጣቢያችን ምንጮች ጠቁመዋል። አሁን ስብሰባዎቹ መጠናቀቃቸውን ተከትሎ የግል ንብረታቸው የሆኑትን የፓርቲው ስራ አስፈጻሚዎች እንደጠሩ፣ በዚህ ስብሰባም ከፊል ውሳኔዎችን በማሳወቅ በቀጣዮቹ ቀናት ፓርላማ ቀርበው በተለመደ ማደናገሪያቸው ማብራሪያ እንደሚሰጡ ይጠበቃል ተብሏል። አስመራና ኢሳያስ የቀውስ ኢላማ ውስጥ ገብተዋል። ይህንን ያለው ሆርን ሪቪው አዲስ በወጣው ትንታኔ ነው። ሆርን ሪቪው የብልጽግና የፕሮፓጋንዳ ልሳን እንደሆነ የሚያምነው የአስመራ መንግስት እስካሁን ድረስ በጉዳዩ ላይ ምላሽ አልሰጠም። እንዲያም ሆኖ ምላሽ የሚያሰጡ ከሳሽ ነጥቦች በድጋሚ በሚዲያው መንጸባረቃቸው አጀንዳው ለጉዳዩ ተከታታዮች መነጋገሪያ ሆነዋል። በሆርን ሪቪው የወጣው ትንታኔ እንዲህ ይላል ኤርትራ የጦርነት ዘመን ቁመናዋን ይዛ እየኖረች ነው። እንደ አውሮፓያን አቆጣጠር በ1993 ሀገርነቷን ካወጀች ቀን ጀምሮ ለሰላም ሳይሆን ለጦርነት ተሰናርታ በተጠንቀቅ ትገኛለች። በዚህም ሳቢያ ኤርትራ የቀውስ ኢላማ ውስጥ ገብታለች በማለት በኃይለ ቃል የአስመራን ሁኔታ ገልጾታል። ጥቂት ወደኋላ መለስ ብሎ መረጃዎችን አዋቅሮ ትንታኔ ለመስጠት የሞከረው ሆርነርቪው አስከትሎም የኤርትራ ነፃነት ግንባር በነፃነት ዘመን ኤርትራና ሕዝቧን ወደ ከፍታና ራስን ወደ መቻል ክብር ከፍ ስለማድረግ ሲያሰማ የነበረውን ንቅናቄ ከሰላሳ ዓመት በኋላ የመከነ ሀገርን የፈጠረ ሆኖ ተጠናቋል ይላል። ነጻ አውጪው ወደ መንግስትነት ቢቀየርም የኤርትራ መንግስት ከሰላም ይልቅ በጦርነት ዘመን ዲሲፕሊን የሚመራ በመሆኑ ሻቢያን የተካው የኤርትራ ህዝቦች ዲሞክራሲና ፍትህ ግንባር የጦርነት ዘመን አስተሳሰቦች መርሆችና የጦር ዘመን ቁጥጥር በሀገሪቱ ላይ ጠባሳ ያኖረ ነው በማለት ተችቷል። የኢሳያስ መንግስት ከሲቪል አስተዳደር ይልቅ በትግል ዘመን የጦር ካምፕ እየተመራ ይገኛል በማለት ትችቱን የቀጠለው ሆርነ ሪቪው የኤርትራ ወጣት በብሔራዊ ውትድርና መገደዱን በማሳያነት በመጥቀስ የሚተቸው ትንታኔው ዝነኛው የአስመራ ዩኒቨርሲቲ ቀርቶ ሳዋ ማሰልጠኛ ካምፕ በመታወቅ ላይ ነው ብለዋል። በናቅፋ ልክፍት የተጠቃው የኤርትራ ፖለቲካና አስተዳደር ሚስጥራዊነት፣ ታዛዥነትና የተቃውሞ ተጠራጣሪነት መገለጫዎቹ ናቸው ሲል ኮንነዋል። ውሳኔ ሰጭነት በኢሳያስና በጥቂቶች ብቻ መወሰ ኑን የዳሰሰው ትንታኔው የሲቪል ተሳትፎ፣ የፖለቲካ ፍክክርና የተቋማት ተጠያቂነት የለም ይላል። በጥቅሉ በሆርን ሪቪው የትንተና ጭብጥ ላይ መረዳት የሚቻለው በኢሳያስ መንግስት መውደቅ ላይ ከፍተኛ ፍላጎት ያለው መሆኑን ነው። ትንታኔው ብልጽግናን አስደስቶ አስመራን ያስቆጣ ነው የሚሉት የድረ-ገጹ ታዛቢዎች ሆርን ሪቪው በውጭ ጉዳይ ሰዎችና በብሔራዊ መረጃና ደህንነት የውጭ ጉዳይ መምሪያ ሰዎች የጋራ ቅንጅት በአጀንዳ ሰጭነት የሚመራ የበይነመረብ ፕሮፓጋንዳ ልሳን እንደሆነ ይጠቁማሉ። የአስመራው መንግስት ቃል አቀባይ የማነ ገብረ መስቀል ከዚህ ቀደም ሆርን ሪቪው የኤርትራን ሀገራዊ እውቅና ኢትዮጵያ ለመንጠቅ ማጤን አለባት ለሚለው ጽሑፍ ነጻነታችን በትግል እንጂ በስጦታ አላገኘነውም ሲሉ ምላሽ መስጠታቸው ይታወሳል። ላሊበላ የገባው የጦር አንቶኖቭና እጅ የሰጡ ወታደራዊ አዛዦች። የብልጽግና አገዛዝ ዓለም አቀፍ የሲቪል አቪዬሽን ሕግ በመጣስ የጦር አንቶኖቭ ወደ አማራ ክልል በማስገባት ላይ ይገኛል። በኢትዮጵያ አየር መንገድ አውሮፕላኖች ከቦሌ አየር ማረፊያ ወደ አማራ ክልል የተለያዩ ከተሞች በቀጥታ ወታደራዊ ሎጂስቲክ ጭነው በረራ ማድረጋቸውን አሁንም ቀጥለዋል አውሮፕላን ማረፊያዎችን ወታደራዊ አንቶኖቮችን በማስተናገድ ላይ ናቸው። በዚህም አየር መንገዱ ለብልጽግና የጦር ወንጀልና የዘር ማጥፋት ዓላማ ላለው ጦርነት ማስፈጸሚያ በመሆን አገልግሎት በመስጠት ላይ ነው። በተለያየ ጊዜ ከአዲስ አበባ ባህር ዳር፣ ጎንደር፣ ላሊበላና ኮምቦልቻ የጦር አንቶኖቭ ወታደራዊ ሎጂስቲክ ጭኖ በረራ ማድረጉና አሁንም ተመሳሳይ ጉዞ መቀጠሉ ይታወቃል። በትናንትና ሁለት ከሰዓት በኋላ ሁለት አንቶኖቭ በተከታታይ ወደ ላሊበላ በረራ አድርገዋል። ከወልዲያ እና ጋሸና እንዲሁም ከሰቆጣ ወደ ላሊበላ በምድር በወታደራዊና ሎጂስቲክ ማንቀሳቀስ ያልቻለው ብልጽግና ከአዲስ አበባ በአንቶኖቭ ወታደራዊ አገልግሎቶችን እያጓጓዘ ይገኛል። ከባለፈው ወር መስከረም ሀያ ጀምሮ በተለየ ሁኔታ ወደ ወሎ ቤት አማራ በኮምቦልቻ ሲቪል አውሮፕላኖች በርካታ ኮማንዶዎችን በማጓጓዝ የጀመረው አገዛዙ አሁንም ዓለም አቀፍ የሲቪል አቪዬሽን ሕግን የጣሰ ጉዞውን አጠናክሮ ቀጥሎ ላሊበላ ጦሩን በአንቶኖ ማስገባቱን ወታደራዊ ምንጮች ጠቁመዋል። በሌላ መረጃ በአምባሰል ቀጠናዎች ለማጥቃት የገባው የብልጽግና ጦር በፋኖ ኃይሎች መልሶ ማጥቃት ከበባ ውስጥ መግባቱን ተከትሎ ወታደራዊ አዛዦቹን ጨምሮ አስራ አምስት የሰራዊቱ አባላት ለፋኖ እጅ ተዋል ከሀይቅ ሸሙሳ ተራራት ተከታታይ የመድፍ ድብደባ በማድረግ ወደ አምባሰል ማርዬ እግረኛ አንቀሳቀሰው የብልጽግና ሰራዊት የመጀመሪያውን ኃይል ወደ ማርዬ ካስገባ በኋላ ፋኑ ፈጣን የተባለ ወታደራዊ ከበባ በማድረግ በከባድ የቶክስ ልውውጥ አስራ አምስት ወታደሮችን ከናዋጊዎቻቸው በእጁ አስገብተዋል። ወታደራዊ አዛዡን ጨምሮ ከኋላ የነበረው የመቶ አለቃው፣ ምክትል አለቃው እጅ የሰጡት በቶክስ ልውውጥ ሲሆን ይህም የሰራዊቱን የውጊያ ስነልቦና መስበሩን አመላካች ነው ተብለዋል። በዚህ የተበሳጨው የብልጽ ና ሰራዊት ከውጫሌ የተነሳ ኃይሉን በበሌ ቦዳ 02 በኩል ውጊያ ከፍቶ አምባሰል ሮቢት ለመግባት ተንቀሳቅሰዋል። በወለጋ ጉዳይ ወታደራዊ ስብሰባ ተጠራ። የአማራ ባለሀብቶች ከፍተኛ ገንዘብ ተጠየቁ። ወለጋ የአማራ ደም ምድር በመሆን ቀጥለዋል። በዚህ እርካታ ያጡት የኦህዴድ ገዢዎች እስካሁን አማራን ከወለጋ ምድር ለምን አላጸዳ ነውም በሚል ብስጭት፣ ሌላ ወታደራዊ ዘመቻ ለማድረግ ለነሽ መለስ አብዲስ አስተዳደር የኦሮሞ ብልጽግና በወለጋ ጉዳይ በናዝሬት ወታደራዊ ስብሰባ መጥራቱ ተሰምተዋል። በስብሰባው ከአራቱም የወለጋ ዞኖች የተውጣጡ የጸጥታ አመራሮች የተገኙ ሲሆን የበላይ አዛዣቸው ከወለጋ አማራ እንዴት ማጥፋት አልተቻለም በሚሉ ጥያቄዎች አዋክቧቸው በመካከላቸው የእርስ በርስ መካሰስ መፈጠሩን ለጉዳዩ የቀረቡ ምንጮች ጠቁመዋል። ከወለጋ አራቱ ዞኖች የመጡ እነዚህ የጸጥታ አመራሮች በደም ጥራት ተለክተው በአያት በቅድመ አያት የአማራ ዘር ስላለባቸው ወይም የአማራን ስነ ልቦና የሚጋሩ እሴታቸው ዛሬም ያልጠፋ በመሆኑ ጨክነው እርምጃ አልወሰዱም በሚል ግምገማ እርስ በርስ መከፋፈላቸውን የመረጃ ምንጩ አያይዞ ጠቅሷል። የወለጋ ህዝብ መተሳሰብ የኦህዴድ ገዢዎች እንዳበሳጫቸው የገለጸው የጉዳዩ ተከታታይ ረጲወላና ጋሸና ሲርናን በማሰማራት አማራና ኦሮሞን በማጨፋጨፍ በመካከል ልዩነት ለመፍጠር ሌላ የልቂት እቅድ ይዘው ዝግጅት እያደረጉ መሆኑ የናዝሬቱ ስብሰባም ከዚሁ የዘመቻ ዓላማ ጋር መያያዙ ታውቋል። በሌላ መረጃ በምስራቅ ወለጋ ነቀምት ከተማ ጃቶ በተባለ እስር ቤት ክፍል ተዘግቶባቸው በጨለማ ውስጥ የሚገኙ በመ በመቶዎች የሚቆጠሩ የአማራ ባለ ሀብቶች በከፍተኛ ሰቆቃ ውስጥ መሆናቸውን ቤተሰቦቻቸው ተናግረዋል። በጨለማ እስር ቤቱ ከ950 በላይ የአማራ ባለ ሀብቶች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ መምህራን፣ የመንግስት ሰራተኞች በሚፈጸምባቸው ቶርቸር ህይወታቸውን ያጧሉ። ባለፈው አንድ አመት ውስጥ በቶርቸር ምክንያት ስድስት እስረኞች ህይወታቸው አልፏል የሚሉት የመረጃው ምንጮች፣ ሌሎች ቁጥራቸው ያልታወቁ እስረኞች ደግሞ በሌሊት ከእስር ቤት ተወስደው ደብዛቸው ጠፍቷል ብለዋል። በዚህ የጨለማ እስር ቤት ከሶስት አመት በላይ አስከፊ ሁኔታ ውስጥ የሚገኙት ከ900 በላይ እስረኞች በከባድ ሰቆቃ ውስጥ ይገኛሉ ያሉት የእስረኞቹ ቤተሰቦች በእስር ቤቱ ለኦሮሞ ባለስልጣናት ገንዘብ አልሰጣችሁም በሚል በርካታ ባለሀብቶች በማንነታቸው ስቃይ ደርሶባቸዋል ብለዋል። አክለውም ጨርሰው ሳያልቁ ዓለም አቀፍ የሰባዊ መብት ተቋማት ጉዳዩን እንዲመለከቱት ቤተሰቦቻቸው ጠይቀዋል። ነገሮች በዚህ ከቀጠሉ አሰቃቂ ጭፍጨፋ እንደሚፈጸምባቸው ቤተሰቦቻቸው ሰግተዋል። ከታሰሩበት ጊዜ ጀምሮ ፍርድ ቤት አለመቅረባቸው ለቤተሰቦቻቸው ዋነኛው ስጋት ስጋት ሆኗል። በተመሳሳይ በቱሉ ዋዩ ከተማ ከ417 በላይ የአማራ ተወላጆች ታስረው ይገኛሉ። ከእነዚህ ውስጥ አራቱ እያንዳንዳቸው አንድ ሚሊዮን ብር ተጠይቀው ከፍለው ከእስር ቤት ከወጡ በኋላ እንደገና ተመልሰው መታሰራቸውም ታውቋል። አማራ ባለሀብቶችና ሻል ያለ የንግድ እንቅስቃሴ የሚያደርጉ ወገኖች ለኦህዴድ ብልጽግና ባለስልጣናት ተንቀሳቃሽ ሀብት ዋነኛ የገቢ ምንጭ ሆነዋል። ህገወጥ እስር መፈጸምና አስሮ መደራደር የተለመደ አሰራር ሆኖ ቀጥሏል። በመጨረሻም በአዲስ አበባ አደገኛ ትዕዛዝ ተሰጥቷል። ትዛዙ በሁለት አውድ የሚገለጽ እንደሆነም ታውቋል። አንደኛው በቅጣት ስም ሁለት ነጥብ አምስት ቢሊዮን ብር ከነጋዴው ማህበረሰብ መሰብሰብ የሚል ነው። ሁለተኛው ደግሞ ፍልሰት በአዲስ አበባ በሚል ቅጽ ከኦሮሞ ውጭ የሆነውን በፍልሰተኛ በሚል በመፈረጅ በሁሉም ክፍለ ከተሞች ምዝገባ በማካሄድ ለቀጣይ ተጨማሪ ዲሞግራፊ ቅየራ የጥናት ግብዓቶችን መውሰድ ነው። ሁለቱንም ትዛዝና መመሪያዎች በተናጠል ስንመለከታቸው ተከታዩን ይመስላሉ። በቅድሚያ የኦህዴድ ብልጽግና አዲስ አበባን በመዋጥ ፕሮጀክቱ የ የማፊያና የፋሽስትነት ባህሪ በመያዙ የአዲስ አበባ ህዝብ የህልውና አደጋ ተጋርጦበታል። ለጥፋት ፕሮጀክቱ የተለያዩ ትዕዛዞችን በመስጠት ህዝቡን አማሮታል። በአሁኑ ሰዓት በተለይም ነጋዴው ማህበረሰብ የኦህዴድ የጥፋት ፕሮጀክት ቀዳሚ ሰለባ ሆኖ በመታየት ላይ ነው። በአዲሱ መመሪያና ትዕዛዝ መሰረት የምግብ ቤቶችን ወደ መኖሪያ ቤት፣ የመኖሪያ ቤቶችን ወደ ንግድ ቤት አዙረዋል በተባሉ ሰዎችና የንግድ ተቋማት ላይ ሁለት ነጥብ አምስት ቢሊዮን ለመሰብሰብ መታቀዱ ተሰምተዋል። የገንዘብ የሚሰበሰበው በቅጣት መልክ መሆኑን የሚናገሩት የጉዳዩ ተከታታዮች አገዛዙ በቅጣት የበጀት ጉድለትን ለመሙላት መንቀሳቀሱ የመንግስትነትን ባህሪን ሳይሆን በፖለቲካ ብያኔ በአንዲት ስቴሽነሪ ወይም ቋሚ ሽፍታ የሚያሰኝ ነው ይላሉ። በተያያዘ ኦህዴድ በአዲስ አበባ ከተማ ለሚደረገው የኢኮኖሚ ንቅለተከላ ፕሮጀክቱ በመርካቶ ነባር ነጋዴ በመንቀል አዲስ ነጋዴ መትከል የሚል ትዕዛዝ ወርደዋል። መርካቶን እናጽዳ በሚል ትዕዛዝ የሚካሄደው ይህ የኦህዴድ ዘመቻ በመርካቶ የበረንዳ ንግድ መቆም አለበት በሚል የሚፈጸም መሆኑ ተሰምተዋል። ነባሩን ነጋዴ በማፈናቀል በምትኩ የኦህዴድ የፖለቲካ መሰረት የሆኑ ባለሀብቶችን በመርካቶ የቢዝነስ የበላይነት እንዲወስዱ ያለመ መሆኑ ታውቋል። ሁለተኛው ትእዛዝ ፍልሰት በአዲስ አበባ በሚል ቅጽ በአዳነች አቤቤ ተዘጋጅቶ በሁሉም ክፍለ ከተሞች የተሰራጨው ነው የሚሉት የመረጃው ምንጮች፣ በክፍለ ከተሞች፣ ወረዳዎችና ቀበሌዎች ህንፃና አፓርትመንቶች የማንነት ምዝገባ የሚካሄደው ቀጣይነት ላለው የዲሞግራፊ ለውጥ የጥናት ግብዓት ለመውሰድ ያለመ እንደሆነ ተጠቁመዋል። ፍልሰተኞቹ ከየትኛው የኢትዮጵያ ክልል እንደገቡ በስም ዝርዝር ለከተማ ማስተዳደሩ እንዲቀርብ ትዕዛዝ መሰጠቱን የመረጃ ምንጩ አመላክተዋል። ምዝገባው ከኦሮሞ ክልል ወደ አዲስ አበባ የገቡትን አይመለከትም መባሉን ከሌላው የኢትዮጵያ ክፍል የመጣው አዲስ አበባ ከተማ አይደለችም የሚል ትርጉም ይዘዋል።